መጥቻለሁ፣ መጥቻለሁ። እናን ቤተሰቦቼ በጣም በጣም በጣም በጣም ይቅርታ ጠፍቻለሁ፣ በጣም ጠፍቻለሁ። ኢትዮጵያ ከገባው በኋላ በቃ ወደዚህ ወደዛ፣ ወደዛ ስል ማለት ነው፣ አልተመቸኝም ነበረ። ዛሬ መጥቼ ላችኋለሁ ማለት ነው እንግዲህ ው አንደኛም ያጠፋኝ ይሄ ሱቅ ነው፣ ሱቅ እየከፈትኩኝ ማለት ነው። እና ው እንደዚህ ይውላችሁ። አሁን ሱቅ ውስጥ ነኝ። ከዚህ በኋላ አልጠፋም፣ እሰራለሁ፣ እመጣለሁ። በጣም ናፍቃችሁኛል። የምር በጣም በጣም ናፍቃችሁኛል። ተናፍቃችኋል። እዚህ ጋር ደግሞ ባሉኳ ከሰል እየደረደረ ነው ከሰል እየደረደረ ነው። እዩት፣ እዚህ ጋ ያዙ። ከሰሉ ይህን ይመስላል። እዩላችሁ፣ ሱቄን እንግዲህ አሟልቻለሁ ብዬ አስባለሁ። እዩት፣ ምንም የቀረኝ ነገር የለም። ሱቄን ላሳያችሁ ያችሁት በዚህ መልኩ እንደዚህ አድርጌ ያችሁት። አይ ያችሁት፣ ይህን ይመስላል እላችኋለሁ። ደርድር፣ ቶሎ ቶሎ ደርድር። ሲቀና በል ፊትህን። እዩት እና እየቆጠረ ነው ቆጠረ ነው እዩላችሁ። በነገራችን ላይ ዩኒቨርሲቲ ፊት ለፊት ነው እኛ አለሁት ግቢያችን ሁላችሁ ዩኒቨርሲቲ ነው እና በዚህ መልኩ ሱቄን ከፍቼ ምናምን ከዚህ በኋላ አልጠፋላችሁ አልጠፋም እመጣለሁ በየቀኑ እስከመሰለችኝ እስከመሰለችኝ ይመጣላችኋለሁ ከዚህ በኋላ እሺ ውዶቼ በጣም ነው እውነት ናፍቃችሁኛል ከምላችሁ በላይ ዳድ ድር ቶሎ ቶሎ ጨርስ ይሄንንም እዚህ ጋጆቴን እንትን ይላል ይሄንን እስከማመቻች ነው የጠፋባችሁ ቤተሰቦች በእርግጠኝነት አረሳችሁኝ ብዬ አስባለሁ። እንግዲህ ያው ድጋሚ ያለ መሰደድ በቃ ሁሉን ነገር አሟልቻለሁኝ ወደዚያ ወደዚህ እያልኩኝ በቃ አሁን በዚህ ታቃለች። ከዚህ በኋላ በቃ አልጠፋም አልጠፋም። ግብ ሰፈራችን ይሄን ይመስላል። ቤት ሰፈራችንን ያቸው ነው። ይሄን ይሱቃውና እንግዲህ ይሄን ፊት ለፊት የምታዩት እነዚህ ሁሉ የሚከራዩ ናቸው። ሰፈራችን ይህን ይመስላል። ጅማይችን ትመስላለች አያችኋት። የኛ ሰፈር ነው ይሄ አካባቢ። ይሄ የእኛ ግቢ ነው ስታዩት። ይህ ዩኒቨርሲቲ አጥር ነው። እንግዲህ አሁን ትንሽ ቆች ደግሞ ህጂ አሁን ሰዓትም ስለደረሰ ልጄ ጋር ሄዳለሁ ትምህርት ቤት። እሱንም እያመጣው ትምህርት ቤት እቀርጻለው። ከዚህ በኋላ በቃ ተለያየ የተለያየ እናንተ ፏ ነው ማደርጋችሁ ታያላችሁ

አሁን ልጄ ነው ያመጣለው። ትምህርት ቤት ሲሄድ ደግሞ አሳያቸዋለሁ። እየሄድን ነው ልጆቻችንን ልናመጣ። አዩ፣ እየሄድን አሁን ልናመጣቸው እየሄድን ነው። ትምህርት ቤት ስንደርስ ለነገሩ፣ መሀል አስፋልታችንን ነው አሳያቸዋለሁ። እናንተ አዲስ አበባ ሄጄ እንዴት ብዬ ልቅረጽ? አስፈራሩኝ እኮ ሌባ፣ ስልክሽን ይወስዳል፣ ስልክሽን በጭራሽ እንዳታወጪ ብለውኝ ጉምሩክ ሂጄ ቃይና አውጥቼ መጥቼ ራችኋለሁ። አሁን እየሄድን ነው። አስፋልታችን ይሄ ይመስላል። እኔ ሂጄ እስከምመጣ እንደዚህ አስፋልቱ አምሮበት ሶስት፣ ይሄ ሁሉ አሁን ልጅ የሚያመጣ ነው። ይኸው እዚህ ግቢ ነው የሚማሩት ልጆቻችን ማለት ነው። ምን ይላል? የጅማ ፈለገ ሰላም ቅዱስ ገብርኤል ቤተ ክርስቲያን እዚህ ነው የሚማሩት ልጆቻችን። ኬጂዎቹ ለብቻ ግሬዶቹ ለብቻ ያቸው በእግራችን መተን በእግራችን ነው የምንወስዳቸው። እኔ አላየሽኝ። ይኸው እዚህ ተሳልመው ከዛ የትምህርት ቤቱ መግቢያቸውን ደግሞ ያሳያቸዋል። ወጡ ወጡ ወጡ። ተከፈተ። ሳት ደረሰ። ወጡ ወጡ ያ ቹንደት ሲለቀቁ እንደሚወጡ አሁን ራሴ ልጅ ልፈልግ